የክህሎት ውድድር ላይ የተሳተፉ ወጣቶች አንዳንዶቹ ትልልቅ ኩባንያ ለመሆን የሚያስችል መንገድ ጀምረዋል። ቴክኒክና ሙያ ስትማር ግን እየተማርክ ኩላ ትፈለጋለህ። ሀብታም ከፈለግን መጀመሪያ ስኪል ኢትዮጵያ ላለፉት ሺህ ዓመታት በሙሉ ለብሳ፣ ደግሞ ዝም ብሎ መሸፈኛ ለከቨሪንግ ብቻ ሳይሆን ዘንጣ ነው የኖረችው። ስልጣኔን እያሾረ በዘመን ሳይሰለች በጊዜ መዳፍ ውስጥ ሳይሟሟ ከማጀት እስከ አደባባይ በመድረስ ተስተካካይ የለውም። ክህሎት ወይም ተግባራዊ እውቀት ትናንት በተኖረበት ስፍራ ዛሬን ማሰብ አዳጋች ነው። እልፍ እድሳቶች እና እልፍ ለውጦች ተደርገዋልና ሀገር የምትገነባው ባንድ እጅ ብቻ አይደለም በብዙ ትብብር እንጂ። ሀገር የማይገፈፍ ልብሷ ክህሎት የዋጀው ትውልዷ እንደሆነ ይታወቃል። ሽመናችን ዘምሎ በቴክኖሎጂ ኢትዮጵያ ልታጌጥ ይገባል። ለዚህም ከትናንት የተሻለ አሰራርና ዘመኑን የዋጀ የሪፎርም ሀዲድ ያስፈልጋል። በአጠቃላይ ዘርፍ ውስጥ በአራት ምሰሶች ላይ የተመሰረተ 38 የለውጥ አጀንዳዎች ናቸው የተቀረጹት። የቴክኒክና ሙያ ስልጠና ዘርፉ ከዛ ውስጥ 11ዱን ይይዛል። እና እኛ ዘረመል ያልናቸው ወይም በእንግሊዝኛው አጠራር ዲኤን ነገ የምጠበቀው በጣም ትልቅ ነው። የአንበሳን ድርሻ ነው መወጣት አለበት፣ መወጣትም ደግሞ ይችላል። በምስራቅ አፍሪካ ሴንተር ኦፍ ኤክስለንስ የኬንያ ውስጥ ያለ ትልቅ ፖርቲካል የእሱን የአይሲቲ ተማሪዎች እኛ አስተማሪዎች ማስተማር የጀመሩበት ወቅት ነው። በዚ ወቅትና አንዱ ትራንዚሽናችን እሱ ነው። አዮቲ ስማርት ኢሪጌሽን ኤንድ ኮንትሮል ሞኒቶሪንግ ሲስተም ይባላል። ይሄ ስራ በአማረኛው የመስኖ መቆጣጠሪያ መቆጣጠሪያና መከታተያ ስርዓት ነው። በአፋር ክልል እና ሶማሌ ክልል የሚገኙ እርሻዎችን ኮንትራት ወስደን እየሰራ እንገኛለን። ከዚህ በኋላ የተለያየ ባለሀብቶች፣ የግል ባለሀብቶች ሊሆን ይችላሉ፣ የመንግስት እርሻዎች፣ እንዲሁም ስኳር ፋብሪካዎች፣ በተለይ ሰፋፊ እርሻ ላይ የሚሰሩ ባለሀብቶች እንዲሁም የመንግስት እርሻዎች የእኛ ደንበኞች የሆናሉ ብለን እንጠብቃለን። ብሩህ አእምሮች አሉ፣ የተፍታቱ እጆች አሉ። እነዚህን ከያዝን የተሻለች ኢትዮጵያን የመፍጠር እድል በኢትዮጵያውያን ወጣቶች እጅ ውስጥ ነው ያለው። ሰባ በመቶ የሀገራችንን ወጣት ፕሮዳክቲቭ ኤጅ ላይ ያለ ህብረተሰቡ በፕሮዳክቲቭ ኤጅ ላይ ያለ እንደሆነ ይታወቃል። እንዲህ አይነት ልምምዶች ያልተጠቀምንባቸው አቅሞች እንድንጠቀምባቸው ያደርገናል። ይሄን ማድረግ ካስቻለ ደግሞ ኢትዮጵያ የያዘችውን የብልጽግና መንገድ ማሳካት የሚያስችል ውስጣዊ አቅም፣ የሀገር ውስጥ አቅም እንዳለ ያሳየናል ብዬ አስባለሁ። በመላው የሀገሪቱ ክፍሎች የቴክኒክና ሙያ ተቋማት እንዲዘመኑ በማድረግና ከበጀት ጠባቂነት በማላቀቅ ዘመኑ የፈለገውን አስተሳሰብ በማስረጽ በዘርፉ ብቁ ተወዳዳሪ የሰው ኃይል በማፍራትና በሥራ ገበያው ተወዳዳሪ ሆነው ከሙከራ አልፈው ጥቅም እንዲሰጡ ማድረግ ተቀዳሚው ጉዳይ ነበር። ከዚህ በፊት የነበረው እሳቤ በብዛት ፕሮቶታይፖችን በመስራት ኤግዚቢሽን ማሳየት፣ ሼልፍ ላይ ማስቀመጥ፣ ሰው ታለንቱን ለማሳየት ባለፈ በሰፊው ወደ ማስ ፕሮዳክሽን ገብቶ ወደ ኮሜርሻላይዜሽን ገብቶ ለውጥ የሚያመጣበት ሁኔታ አልነበርም። ይህም መቀየር አለብን ብለን የቴክኖሎጂ ፋብሪኬሽን እንደ አንድ አቅጣጫ ይዘን በመላው ሀገራችን የሚገኙ የቴክኒክና ሙያ ተቋማት ቴክኖሎጂ ሰርቶ ፕሮቶታይፕ ማሳየት ብቻ ሳይሆን የሚሰሩ ቴክኖሎጂዎች ሙሉ በሙሉ ወደ ቢዝነስ መቀየር መቻል አለባቸው። እንዲህ ለሀገራችን ብቻ ሳይሆን ከሀገራችን አልፎ የአፍሪካን ገበሬዎች መጥቀም እንፈልጋለን። ሌሎችንም እንደዚህ እንደኛ ዴቨሎፒንግ ስቴጅ ላይ ያሉ ሀገራትን ገበሬዎች መጥቀም እንፈልጋለን። ለነሱም ማቅረብ እንፈልጋለን፣ ፕሮቫይድ ማድረግ እንፈልጋለን በአነስተኛ ዋጋ ነው። መጠኑ አነስተኛ ስለሆነ ዋጋውም እንደዛው አነስተኛ ነው የሚሆነው ማለት ነው። ይህ የሚታይ ስራ ነው። አስተሳሰብ ላይ በተፈጠረ ለውጥ ወጣቶች ለውጥን እንዲያጣጥሙት አድርጓል። የራስ አቅምን መለየት፣ የአስተሳሰብ አድማስን ማስፋት ዘርፉን ከሚያስመነድጉት ተግባራት መካከል አንዱ ነው። ይህም የቴክኒክና ሙያ ተቋማትን ከማሰልጠን የተሻገረ አስተሳሰብን እንዲላበሱ አድርጓቸዋል። የቴክኒክና ሙያ ስልጠና ስርዓቱ የኩባንያዎች መፈልፈያ እንዲሆን ማድረግም እንደ ትልቅ የሪፎርም ሀሳብ ተይዞ እየተሰራበት ያለ ነው። የኢንኩቤሽን ማዕከላት አሏቸው ዜጎች ወደ ወደ ኢንተርፕራይዝ ወደ ኩባንያ እያደጉ እንዲወጡ ሰልጥኖ መውጣት ብቻ ሳይሆን ስራን እዛው ተለማምደው የስራ ባህልን እዛው ተለማምደው እንዲወጡ ማድረግ ይፈልጋል። ወደ መሬት ወርደው የሰውን ችግር ሊፈቱ የሚችሉ አኗኗራችንን ዘመናዊ የሚያደርጉ የተለያዩ ፕሮዳክቶች አሉ። አሁን ላይ ናውሌጅ ኤቭሪዌር ነው ያለው። ስለዚህ እሱን ግራብ አድርገን ወደ እኛ ማህበረሰብ ለማውረድ ጥረት አደርጋለሁ ለሱም እንዲረዳኝ ተቋም ለመመስረት ጥረት እያደረግኩኝ ነው። ጃይራ ቴክ ከሚባል እሱ ውስጥ ኢምቤድድ የሆኑ ቴክኖሎጂዎች ያ ማለት ሃርድዌር እና ሶፍትዌርን እያቀናጀን የሚታይ አንድ ፕሮዳክት የሚሰራበት ተቋም ነው የሚሆኑ ሰ አጠቃላይ እሳቤው ላይ ግን ያለው ወደዚህ ግቢ የሚገባ ሰው ሲገባ ዝም ብሎ ድሮ ተምሮ ተምሮ መውጣት ሳይሆን፣ ሲገባ ለምን እንደሚገባ እንዲያቅ እዚህ ሲቆይ ለምን እንደሚቆይ የሚያቅ ሲጨርስ የት እንደሚደርስ የሚያቅ ዜጋ ያፈራ ነው ሰው ወይም ለማድረግ እንግዲህ እነዚህ ዘረመሎችን እየተገበርናለን። ሁሉም ዘረመሎች እንተገብራለን። በአንዳንነት የሚ ፓብሊክ አንተርፕራንሺፕ ሰዎች ገና ሲማሩ ስራ እንዴት ይፈጠራል፣ ሀብት እንዴት ይፈራል፣ የቀጣይ ጉዜ ምንድን ነው፣ በደመነፍስ አለመሄዱ ፉል ሜምበር ነው የሆነው። ነው ይህም የክህሎት ውድድር የዚሁ የለውጥ እሳቤ የፈጠረው ዝግጅት ነው። ኢትዮጵያን በዓለም አደባባይ እንድትቆም የሚያደርግ እናም አንድምታው ከፍ ያለም ነው። በየዘርፉ የኢትዮጵያን እምቅ ተግባራዊ እውቀት ለዓለም የሚያሳይ ኢትዮጵያ እንግዲህ የዓለም የክህሎት ማህበረሰብ አባል ሆና ከዛ በኋላ የምናደርገው አገር አቀፍ የክህሎት ውድድር ስለሆነ ከዛ ዓለም አቀፍ ስታንዳርድ ጋራ ማች ማረግ ያስፈልገዋል። እኔ አሁን የሚወዳደረው በዌልዲንግ ነው። ደግሞ እስካሁን አንደኛ አንደኛ አንደኛ ወተህ እዛ ደረጃ መድረስ መጀመሪያ ለራስህ ነው፣ አልፎ ለቤተሰብህ ነው። እዛ ላይ አልፎ ደግሞ ለትምህርት ቤት ለሀገርም ይጠቅማል። አብዛኛው ጊዜ እዚህ ስንሰራ የሰዓት ገደብ የለም፣ እዛጋ ሰዓት ተቀምጦል። በአጭር ሰዓት ውስጥ ሁሉንም ኮምፒተንሲ አሟልተ መስራት ማለት ደስ የሚል ነገር ነው። ለኛ ለልምድ በደንብ የሚጠቅም ነገር ነው። በዛ ውስጥ ደግሞ አሸናፊ መሆን በራስ መተማመንን ያሳድጋል። እና ይህን አለች ክህሎት ውድድሩ መካሄድ በርካታ ጥቅሞች አሉት። በክህሎት ልማት ዘርፍ እንደ ሀገር የሚሰራውን ስራ ለማጉላት ይረዳል። እርስ በእርሳችን ከአንዱ ወደ አንዱ ልምዶች እንድናሰፋ እንዳነሳሁት ይረዳናል። ያ እየሰፋ መሄድ ከቻለ በቀላሉ ለሀገራችን ችግሮች መፍትሄ ማምጣት የሚችል በአገር ልጆች በአገር እጆች ማምጣት የሚችል ተስፋን የሚያጭር መድረክ ሆኖ ነው የምናገኘው ማለት ነው። ከታሪክ ተነስተው የብረት አቅላጭ አባቶቻቸውን ፈለግ የተከተሉ ሀገራት በቴክኖሎጂ የማይነቃነቅ ኢኮኖሚ ገንብተዋል። ጥጥ ፈታዮቻቸውን ያበረታቱ ሀገራት በጨርቃጨርቅ ምርቶቻቸው አለምን በግዙፍ ኢኮኖሚ እየናኙ ነው። ሌሎችም በየዘርፉ የጥቅሙን ግዙፍነት ተረድተው አቅጣጫቸውን ለውጠዋል። እኛም የሚበጀውን መርተናል። ክህሎት ሀገርን በእድገት ይሞሽራል።